ኢትዮጵያ በዓለም መድረክ ብዙም የማትታወቅበት የሜዳ ቴኒስ ውድድር በአሁኑ ወቅት ተስፋ ሰጪ በሆኑ ጅምር ስራዎች እየተነቃቃ ይገኛል። የአዲስ አበባ ቴኒስ ክለብ አይቲኤስ ጄሳርቲ የተባለውን የታዳጊዎች ዓለም አቀፍ ውድድር ከኢትዮጵያ ቴኒስ ፌዴሬሽን ጋር በጋራ በመሆን እያስተናገደ ይገኛል። በውድድሩ ኢትዮጵያን ጨምሮ ከ25 ሀገራት የተውጣጡ 76 ተወዳዳሪዎች ይሳተፉበታል። ባለፉት ሁለት ዓመታት ስድስት ዓለም አቀፍ ውድድሮችን በማካሄድ ኢትዮጵያ በሜዳ ቴኒስ በዓለም መድረክ ያላትን አነስተኛ ተሳትፎ ማሻሻል መቻሉን የአዲስ አበባ ቴኒስ ክለብ ፕሬዝዳንት ይናገራሉ። እንዲህ ያሉ ዓለም አቀፍ ውድድሮች ለሀገራችን ስፖርተኞች ጠቀሜታቸው ከፍተኛ እንደሆነም ተነስተዋል። አንደኛ ለኢትዮጵያ ተወዳዳሪዎች በተለይም ለታዳጊ ወጣቶች ኢንተርናሽናል ልምድ እንዲኖራቸው ለማድረግ ነው። እነዚህ ልጆች ሌላ ቦታ ሄደው እንደዚህ አይነት ኢንተርናሽናል ውድድር ለማድረግ ያወጪውም ከፍተኛ ነው የሚሆነው። ስለዚህ በዋናነት ኢትዮጵያን ተወዳዳሪዎች ወይም ለወጣቶች ይሄ እድሉን ያገኛሉ፣ ኢንተርናሽናል ልምድ እንዲኖራቸው። ሁለተኛ የመነቃቃት ስሜትም ይፈጥራል። በዋናው ብሔራዊ ቡድን እንዲሁም ከ18 ዓመት በታች ሀገሩን በመወከል ሲወዳደር የቆየው ዳዊት ሸለመ ይህ ውድድር ልምድ የሚቀሰምበት እንደሆነ ያብራራል ልምድ በደንብ እናገኝበታለን ሀገራችን ወክለን ስለምንጩትም ብዙ ውድድር አንድ ሁለት ውድድሮችን እስቲ ኤክስፔሪንስ ይሆነ ሁሉም አሪፍ ተጫዋቾች ስለሆኑ ከእነሱ የምንወስዷቸው ነገሮች አሉ የሚወስዱትም ስልጠና የተለየ ስለሆነ ምንማራቸው ነገሮች አሉ። በአይቲኤፍ ውድድር ለመሳተፍ ከግሪክ የመጣው የ16 ዓመቱ ታዳጊ ባለፈው ጥቅምት ለሌላ የቴኒስ ውድድር ኢትዮጵያ መምጣቱን በዚህኛው ውድድርም ጥሩ ቆይታ እያደረገ እንደሆነ ይናገራል። ውድድሩ በጣም አሪፍ ነው። ለሁለት ሳምንት ዚህ እቆያለሁ። ባለፈው ሳምንት በጥንድ ውድድር ከኢትዮጵያዊው ከዳዊት ጋር ተወዳድሬ ነበር። በዚህ ሳምንት ደግሞ ከእስራኤላዊ ጋር ጨዋታ አለኝ። ውድድሩ ጥሩ ተደርጎ የተዘጋጀ ነው። ዳኞቹም ባለሙያዎች ናቸው። ሰዎቹም ደስ ይላሉ።

ጥቅን ከእስራኤል የመጣችው አብጌኤል በቆይታዋ ጥሩ ጊዜ እያሳለፈች እንደሆነች ና በውድድሩም ደስተኛ መሆኗን ትገልጻለች። በውድድሩ በእውነት እየተዝናናውበት ነው። ባለፈው ሳምንት በሩብ ፍጻሜ ና በፍጻሜ ተሸንፌ ነበር። አሁን ደግሞ በሁለተኛው ዙር ሌላ ውድድር አለኝ። ዳኞቹ ጥሩ ባለሙያ ናቸው ና በቆይታዬ ደስተኛ ነኝይህ ይህ ዓለም አቀፍ የሜዳ ቴኒስ ውድድር በኢትዮጵያ መካሄዱ ለስፖርተኞች ከሚሰጠው ልምድ በተጨማሪ በውጭ ዛሬና በሀገር ገጽታ ግንባታም አበርክቶ እንዳለው ፕሬዝዳንቱ ተናግረዋል። ለሀገራችን የገጽታ ግንባታ ከ25 ሀገር የመጡ ተወዳዳሪዎች ናቸው። ለስፖርት ቱሪዝም እድገት፣ ለመሳሰሉት ነገሮች ከፍተኛ አስተዋጽኦ አለው። ሃምሳ ስምንት ተወዳዳሪዎች ቤተሰቦቻቸው አሉ፣ ኮቾች አሉ አብረዋቸው የመጡ እነዚህ ሁሉ 15 ቀን እዚህ ሲቆዩ የትራንስፖርቱ፣ የመኝታው የመሳሰሉት ነገሮች በውጭ ምንዛሪ ግኝትም ቢሆን ለሀገራችን አስተዋጽኦ ይኖረዋል። የአዲስ አበባ ቴኒስ ክለብ ሰላሳ ታዳጊዎችን በፕሮጀክት መልክ አቅፎ እያሰለጠነ በመስኩ ሀገር የሚወክሉ ስፖርተኞችን እያፈራ ይገኛል። በኢትዮጵያ አስተናጋጅነት እየተካሄደ በሚገኘው ውድድር አብዛኞቹ ኢትዮጵያውያን ተወዳዳሪዎች በመጀመሪያ ዙር የተሰናበቱ ሲሆን ከዚሁ ክለብ የተገኘው ዳዊት ወደ ሁለተኛ ዙር ማለፍ ችሏል። እና ይህንን አይቲኤፍ ውድድር ፋይናልም ደርሼ ነበር ከዚህ በፊት በጥድም በደብልም፣ እና አሁንም የችት ነው ሰከንድ ራውንድ ላይ ደርሻለሁ። ያለፈው ሳምንት ላይ እስከ ሴሚ ፋይናል ሂጄ ነበር፣ ሲንግል ደብል ደግሞ ፋይናል ሂጄ ነበር። ያው በኢትዮጵያ የሜዳ ቴኒስን ተዘውታሪና በአህጉር አቀፉና ዓለም አቀፍ ውድድር ውጤት የሚገኝበት የስፖርት አይነት እንዲሆን በተለይ ከማዘውትሪያ ስፍራ ጋር በተያያዘ ያሉ ችግሮች እንዲቀረፉ ጥሪ ቀርበዋል።